እኔ የተሰራ ነው ብላ ልጅቷ እየለቀም፣ እንዴ ህፃን ልጆች እኮ ምንም አያውቁትም። ዝም ቢዘው እኮ የሚያጫውታቸው እኮ ይመስላቸዋል። ከመልመድሽ አንቺ ቤት ከበዛ አንድ ሁለት ሲመጣ ይፈራሉ። የእኔ ልጆች ከዚህ ከለንደን ኢትዮጵያ ስዳቸው ግንቦት አካባቢ እንግዲህ ሲዘጋ ስትሄዱ ግንቦት ነው የሚሆነው። ኢትዮጵያ በዛ ጊዜ ልጆቼ እዛ ነበሩ። ልጄ እስከምትለምድ ድረስ ስፓይደር መጣብኝ ላይ ላይ ያረፈው ነበር የምትለው ዝንብ ለምን ነካኝ? እያለች ከዛ እኔ ጠርቻት ልስን አልኳት። ይሄ ከእናትሽ ጋር የኖረ የቤታችን አላማጅ እንደ ውሻችን ነው የሚታዩት። እዚህ ሀገር ዝንብ ኢዝ ኖት ስፓይደር ዝንብ ነው ስሙ። ከእናትሽ ጋር ፍሬንድ ሆኖ ያደገ ይህ መፍራት የለብሽም። ከኢትዮጵያ ለምን ሊኖሩ ለሶስት አመት ወስጃቸው፣ ዝንብ ከፈሩ ወደላ ላኖራቸው? ቤታችንን በእንትን አላጥረው እንዴት ብለን ነው የሚኖር፣ ይሄ ከማሚ ጋር ያደገ የቤታችን የተወለደ እንደ እንደ እንትናችን እንደ ውሻችንና እንደ ድመታችን አብሮን ያለ ስለሆነ ተስማምተሽ መኖር ነው። እያለቀሰች አንድ ዝንብ ባረፈባት አስቸገረች። ያም ስራ ቁጭ ብዬ ያስረደዋት ቀስ ቀስ እያለ የለመደችው ፊቷም ላይ ሲያርፍ ኖርማለው የማሚ ፍሬንድ ብላ አመነች። ከዛ አርፋ ኖረች። ከለንደን ስትመጪ ገና እዚህ ትንኛ ቁ ምን ያቁ ዝንብ ዱብ ሲልባቸው የሚሉት። ስለዚህ ያንን ደግሞ በሚገባቸው መልኩ ማስረዳት አለብሽ። እሱ በቃ አስረዳታት ነው። ሮሚየ ጽንሰ አመጣጥ እኮ በረሮ ወተት አለው ተብሎ ይነገራል። በቃ አስረድታት ነው የሚሆነው። ይሄንን ወተት የምትወጁ የሚሰጥሽ እሱ እያራ ነው ብለሽ ከአስረዳሻት ትጻለች። ኦኬ የወተታችን እንትን ብላ ቁጭ ነው ለምትለው ስለዚህ ወተቱ እስኪመጣ ምን አስጨነቃ ከራባት ዋናውን ወተቱ የሚያመጣውን በረሮ ግጥም አርጋ አጫውተዋለች። ይሄ ልጅ ምንድን ነው አንተ ልጅ የአዲስ አበባ ልጅ ነኝ ብልሃል ድል ለኡጋንዳ ምናምን እያልክ ዝርያ አረጋጋው በናት በእናትም ስለምንድን ነው የምጽፈው ለኡጋንዳ ምድር ምናምን ይላል ነው። ኡጋንዳ ተ ኡጋንዳ ተፈጥሮ ነው። የአዲስ አበባ ልጅ ነኝ ብለህ ስለ ኡጋንዳ የቄራ ልጅ ምድረ ባንዳ ሙደ ገዳዳ ነው ያለው። ድድ ለኡጋንዳ ምድረ ባንዳ ሙደ ገዳዳ ኡጋንዳ ምን ሆና ነው ሙጋንዳ ችግር ምባል። የቄራ ልጅ ነኝ እያለች ነው እና የቄራ ልጅ ከኡጋንዳ ጋር ቄራ ከኡጋንዳ ጋር ይገናኛል። ግራ ገባ ነው እኮ እኛ ሰው ሙሉ ሙድህ የተንጋደደ እኮ ዝርያ አንተ ነኛ አደለንም። ዩጋንዳ ምን አስኬደህ ሙድህን ወደ ቄራ መግሰው ዝርያዬ እንዴት አደራችሁ? ሰላም ናችሁ ወይ? ፋሚሊ ሰላም ይብዛል፣ ነው አፍሰራን ዲነ አለን አለን አለን። ያ የቀረን ከዩጋንዳ ጋር ነው መጣላት። ሊያጣሉን፣ አሪፍ ነው እንግዲህ ያ ተራጆች እስከ አለም አቀፍ ሆኖ አልጸቡ ይሄድንበት አረ፣ የሆነ ነገር ድንገርሽ ሮሚ ልኬልሽ ነበረ። ገለቴ እና ባሏ ድሮ ምን እና ምን ተባብለው እንደሚጠራሩ ሲናገር እሱ ሀኒ ነበር የሚላት፣ እሷ ደግሞ ማሚ። ልኬልሽ አለ እኮ ዋትሳፕ ላይ እንትና ላይ ቀርቦ ይሄ እግረኛው ሚዲያ ላይ ቀርቦ ድሮ ማን ነበር ተባብላችሁም ትጠራሩት ሲለው፣ እኔ ሀኒ ነበር የምላት አለ እሷ ማሚ እንዴት አትበለው? ማሚ እግሯን አሽቶ ሹፌሯ ሆኖ አሰልጣኛ ሆኖ እግሯን ማሳጃሪ የጊ ሆኖ ተሸንፋ ስትመጣ ስታለቅስ አባብሎ ከሰዓት በኋላ እንኳን ቀን ቀን ሰዓት ሳይለይ ባኮረፈች ቁጥር ጉዳዩን አጫውቶ ይሄ ሰውዬ ማሚ ባትለው ምን ትበለው ታዲያ? ጥሩ ስም ነው ያወጣችለት ማሚ። ጋዜጠኛውም እኮ ደንግጧል። ማሚ እኮ የሴት ነው ይሏል። አዎ እናቷ ነኝ አለ በዛኛው አለ። ስለዚህ ገለቴ ታዲያ እንዴት አታስደብድበው? እናቴ ብላ የምጠራው በኋላ ሹልክ ብሎ ቀለበቱን አስቀምጦ አብረን አንሆንም ሲላት ማስደብደብ ፎንቃ ፎንቃ ከባድ ነው። አሁን ሳስበው ማሚ እያለ የሚጠራት ከሆነ እንደ ማሚ ያሰበችው ልጅ እሷ ሳታስበው ቀለበቱን ጠረጴዛ ላይ አድርጎ ማሚቻው ካላት የተቻለችውን የምችለውን ኃይል በገንዘቧም በኃይሏም ተጠቅማ እናቷን ማስመለስ ጥርስ ከማራቅ ጉሮሮ ከዘነችኝ ይቆጣኛል ብላ ፖርሽን ማድረጓ ማርያምን፣ አሳዘነችኝ ይኸው እምቢ አለ። አንድ እኮ ለሴት ልጅ አንድ ዘር ይሆናል የሚሰጣት እሱን ፌል ካደረገች አለቀ። አዎ ቸርች አጋባኝም። ይሄን ከሰማ የሶስት ወር ጽንስ ነበረች አለ። ቸርች ይሄን ከሰማ አጋባኝም፣ እና እኔ ደግሞ በዛ ውስጥ ስለምዳር አይሆንም ብላ አፖርሽን አደረገች አለ እኮ። ከጋብቻው ፊታው የሶስት ወር አለ ውይ! እኔ ግን ሰውየው ምንም አላማረኝም። አውቆ ስም ማጥፋት ነገር ማለት ነው። ተያይዞ ልጅ ማለት ነው። እንዴሚ ሲል እናቷ ስለምታይኝ እኮ ነው ያለው። አይ ሰላምዬ፣ ሆስፒታሉን ሁሉ ተናገረ። ሙሉ ወንጌል ቸርች በጣም ጥብቅ ነው። እውነት ነው። እኔ እናቴ በዛ ውስጥ ነው እንትን ያለችው። ስለዚህ ትገምቻለሽ። ጥብቅ ነው በጣም ጥብቅ ነው። ሰላም፣ ከዚህ በፊት በሽምግልና ወቅት አብረው የነበሩ ብዙ ሰዎች አሉ ወጥተው የተናገሩ ስናስታርቃቸው ይሄ ሁሉ ጊዜ ሲፈጅ የነበረው